ኔታንያሁ ሲጋለጥ የኢራን ጦርነት ከእስር ለማምለጥ፣ የቢቢ መጨረሻ እየቀረበ ይሆን? ከወደ እስራኤል በኩል ኔታንያሁ ላይ የተዳፈኑ ረመጦች ብቅ ብቅ እያሉ ነው። ከ2019 ጀምሮ ሲንከባለል የመጣው የሙስና ክስ እንደ አዲስ እየተቀሰቀሰ በእስራኤል ፓርላማ አባላት ጭምር ጠቅላይ ሚኒስትር ቤንያሚን ኔታንያሁ እየተከሰሱ፣ ቴል አቪቭ ሰላም እንፈልጋለን በሚሉ ሰልፎች እየተጨናነቀች፣ ኔታንያሁ መሙቀቱ እየጨመረ ነው። አንዳች ለውጥ በመካከለኛው ምስራቅ በእጅጉ ይጠበቃል። የሰኔ አስራ ሶስቱ የኢራን ጥቃት ከመፈጸሙ አንድ ቀን ቀደም ብሎ የእስራኤል ፓርላማ ሊበተን ጫፍ ደርሶ ነበር። በቀጣዩ ቀን ደግሞ እንደለመደው ኔታንያሁ ሌላ እሳት ጫረ። ምክንያቱም ጦርነት ካለ የኔታንያሁን ስልጣን የሚነቀንቅ የለምና። አሁን ግን ነገሮች የተገላቢጦሽ እየሆኑ ነው። ሰላም የተወደዳችሁ የሰሞነኛ ቤተሰቦች፣ ተችዎች እንዲህ ይላሉ። የእስራኤል ሕዝብና ባለስልጣናቱ ብሎም ፓርላማው ሁሌም ቢሆን የሚታወቁት ሀገራዊ ስጋት ካለ በአንድ ላይ በመቆም ነው። ለዚያም ነው ኔታንያሁ የሙስና ክስ ሲመጣበት፣ አስተዳደራዊ ጥያቄ ሲነሳበት፣ በየጊዜው ጦርነት እየፈጠረ ከጎኑ የሚያሰልፋቸው ይላሉ። ለዚህ ማሳያ የሚያቀርቡት ደግሞ በሙስና ክስ ለረዥም ዓመታት ፍርድ ቤት እየተመላለሰ ነገሩ ሳይቋጭ እስራኤል በሰባት ግንባር አምስት አገሮች ጦርነት ላይ መክረሟን ነው። በዛሬው ጥንቅራችን የኔታንያሁን ስልታዊ መንገድ እንቃኛለን። ጦርነት እንዴት ስልጣኑን እንደሚያስጠብቅለት እንዳሰሳለን። የኢራንን ጦርነት እንዴት ከእስር ለማምለጥ እንደተጠቀመውም እንመለከታለን። አወዛጋቢውን የሙስና ክሱንም ጥንቅቅ አድርገን ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከቴምር ሪል ስቴት የሚያምርድል በውቢቷ ፒያሳ በመሃል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ አንድ እስከ ሶስት መኝታ በ10 በመቶ ቅድመ ክፍያ ብቻ አማራጫችን ብዙ ነው። 63 ካሬ ባለ አንድ መኝታ ሙሉ ክፍያ 6 ሚሊዮን 930ሺህ ብር ቅድመ ክፍያ 693ሺህ ብር ብቻ። 86 ካሬ ባለ ሁለት መኝታ ሙሉ ክፍያ 9 ሚሊዮን 460ሺህ ብር ቀድመ ክፍያ 946000 ብር ብቻ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 መውጫ የማያጡት ኔታንያሁ ከሰሞኑ የፓርላማ አባላት ባቀረቡት ትችት መሠረት ከቀረበባቸው የሙስና ክስ ለማምለጥ የጋዛን ጦርነት እያራዘሙ ይገኛሉ። ይህ የፓርላማ ክስ የመጣው ደግሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኔታንያሁ መደበኛ የሙስና ክስ እንዲነሳ ጥሪ እያቀረቡ በሚገኙበት ጊዜ መሆኑ አነጋጋሪ አድርጎታል። አሁን ደግሞ ይባስ ብሎ ጦርነት እንዲያበቃ የሚጠይቅ ሰልፍ በቴል አቪቭ መታየት ጀምሯል። በሺዎች የሚቆጠሩ ሰዎች በጋዛ ሰርጥ ያለው ጦርነት እንዲያበቃ ና በሐማስ እጅ የሚገኙ ታጋቾች እንዲለቀቁ ግፊት የሚያደርግ ሰላማዊ ሰልፍ አድርገዋል። ሁሉም አቅጣጫዎች ወደ አንድ ሰው እያመሩ ነው። የኔታንያሁ መጨረሻ ከጦርነት መቋጨት ጋር እየቀረበ ይሆን? የሀገሬው ሰው ሲጠራው ቢቢ ይለዋል እሱ ከሰላምና ድርድር በፊት ጡንቻ ይቀድመዋል ይሉታል በእጅጉ የተማረ ነው ዝነኛው ሃርቫርድ ገብቶ ድግሪ ይዞ ወጥቷል ወታደር ሆኖም ሀገሩን አገልግሏል ከዚያ ቀጥሎ በዲፕሎማትነት ሰርቷል መንገዱ ሁሉ ዘወርዋራ ነው ይሉታል ከዓመታት በፊት ቢቢ የቀደመውን የእስራኤል ጠቅላይ ሚኒስትር ይስሐቅ ራቢንን በስምምነቱ ከመተቸት ይልቅ ሰክረው ይንገዳገዳሉ ብለው የከሰሱበት ይበልጣል ተቺዎች በቀደመው የምርጫ ውድድር ቢቢ ለማሸነፍ ሲቃረብ አንድ ነገር ያነሱ ነበር። እሳቸውና ባለቤታቸው ሲለው በመጠጥ የሚናውዘው ልጃቸውም በጉቦ ይታማሉ። ስለዚህ ኔታንያሁ በቀጣዩ የስልጣን ጊዜ ሌላ መንገድ ካልፈለጉ ይከሰሳሉ ብለው ነበር። እንደተባለውም ቢቢ አሸነፉ፣ እንደተነገረውም በሙስና ተከሰሱ። እንደተጠበቀውም ቢቢ ሀገሪቱን በጦርነት አስጨንቀው በተደጋጋሚ ካቢኔውን ከመበተን አስቆሙት። ጦርነቱ መውጫ መንገዳቸው ነው። ቢቢ በሶስት የተለያዩ ጊዜያት ለ20 ዓመት ገደማ የእስራኤል ጠቅላይ ሚኒስትር ሆኖ አገልግሏል። ጠቅላይ ሚኒስትር ባልሆነባቸው ጊዜያትም ተቃዋሚ ሆኖ ከፖለቲካው አቅራቢያ ሳይርቅ ቆይቷል። ሰውየው ጉቦ በመቀበል በእጅጉ ይከሰሳል። በሱ የሥልጣን ዘመን በእስራኤል ዲሞክራሲ ወደ ኋላ ተንሸራቷል ይላሉ ብዙዎች። ከሁሉም በላይ በሀገር ውስጥ ጫና ሲበዛበት፣ ጫናውን አቅጣጫ ለማስቀየር ጦርነት ይከፍታል ተብሎ ይታማል። የሚታየውም ይሄ ነው። ለአብነት እንኳን እስራኤል በኔታንያሁ እየተመራች ባለፉት አንድ ዓመት ከስምንት ወራት ብቻ ለማመን በሚከብድና ዓለምን ጉድባስ ባለመልኩ በሰባት ግንባሮች በአምስት አገራት ላይ ወደ 350 የሚጠጉ አደገኛ ጥቃቶችን ፈጽማለች። በግርድፉ ብናሰላው እንኳን በአማካኝ በቀን ወደ 58 ጥቃቶች ትፈጽማለች። የሚያስገርመው ደግሞ ይሄ ሁሉ ጥቃት የሚፈጸመው ለኔታንያሁ የሥልጣን ዘመን ማቆያ መሆኑ ነው። ሰሞኑን የቀድሞው የአሜሪካ ፕሬዝዳንት ቢል ክሊንተን ዘዴይሊ ሾው ላይ ቀርቦ ይህንኑ ንግግር ቃል በቃል ብሎታል። ቢቢ ኔታንያሁ አሁን ከኢራን ጋር ጀምሮት ከነበረው ጦርነት አንድ ቀን ቀደም ብሎ አሁን ያለው ፓርላማ ይበተን አይበተን በሚለው ዙሪያ መተማመኛ ድምጽ ተሰጥቶ ለጥቂት ነው የተረፈው። ይህ ሁሉ እንዳለ ግን ሰውየው እረፍት አልባ ጦረኝነቱ ዋነኛ መታወቂያው ነው። ፕሮፌሰር ጄፍሪ ሳክስ አሜሪካ ሚሊኒየሙ ከገባ ወዲህ የተዋጋቻቸው ጦርነቶች በሙሉ የቤንያሚን ኔታንያሁ የእጅ ስራዎች ናቸው ይላሉ። ሰውየው በፈረንጆቹ 1996 ክሊን ብሬክ የሚባል እቅድ አዘጋጅቷል ወይም አስደቋል ይባላል። ይሄ እቅድ በአምስት ዓመት ውስጥ ሰባት ጦርነት ለማድረግ ያቀደ ነው። የጦርነት ዓላማው የእስራኤል ባላንጣ የሚባሉ ሀገራትን አከርካሪ መስበር ሲሆን እስራኤልን ወክላ የምትዋጋው ደግሞ አሜሪካ ናት። በዚህ መሰረት አሜሪካ ሚሊኒየሙ ከገባ ወዲህ በጸረ ሽብርና ኒውክለር በመታጠቅ ስም ኢራቅን፣ ሶሪያን፣ ሊቢያን የመንንና ሌሎቹን በሙሉ ተዋግታለች። ራሱ ኔታንያሁ ፍልስጤምን ከካርታ ላይ ለማስወገድ ጥቂት ነው የቀረው። የነ ኢራቅና ሶሪያ እጣ ፈንታ እንዳይደርሳቸው የሰጉት እነ ሳውዲ፣ ዩናይትድ አረብ ኤሚሬት፣ ግብጽ፣ ኳታር ኩዌትና መሰል ሀገራትም ድምጻቸውን አጥፍተው ለእስራኤል ገብረዋል። አሁን የቀረችው ብቸኛ ባላንጣ ኢራን ብቻ ናት። ኢራን ደግሞ በቅርቡ በኒውክለር ጉዳይ ከአሜሪካ ጋር ድርድር ላይ ነበረች። ተስፋ ሰጪ ምልክቶችም ነበሩ። ይህ ሁኔታ ለኔታንያሁ ፈጽሞ ተቀባይነት ያለው አይደለም። የኔታንያሁ የመንግዜውም አላማ ኢራንን መስበር ነው። ስለዚህም ኢራን ኒውክለር ልትታጠቅ ሳምንታት ነው የቀሯት የሚል ዜና ይዞ ብቅ አለ። ለነገሩ የለየለት ውሸት ነው። የሲአይኤ ሰዎች በስለላችን እንደደረስንበት ኢራን ኒውክለር ለመታጠቅ ሳምንት ሳይሆን ገና አመታት ነው የሚቀራት ቢሉም ሰሚ አላገኙም። ከሲያኤ ትንተና በተቃራኒ ኢራቅ በታሪኳ ኖሯት የማያውቀውን የኒውክለር መሳሪያ ሳዳም ሁሴን እየሰራ ነው ብሎ ጦርነት ያስጀመረው ኔታንያሁ አሁን ደግሞ ኢራን ኒውክለር ልትታጠቅ ሳምንታት ነው የቀሯት የሚል ፈጠራ ይዞ ከተፍ አለ። በ2001 በጨበጣ ጆርጅ ቡሽን ጎትቶ ማለቂያ የሌለው ጦርነት ውስጥ እየከተተው ኔታንያሁ አሁን ትራምፕን እየነዳ ወደ ጦርነት ሊጨምረው ሞከረ። አሜሪካዊው ኮሜዲያን ጆን ስቲዋርት ሰሞኑን ዘዴሊ ሾ ፕሮግራሙ ላይ ኔታንያሁ ይህን ንግግር ከ1996 ጀምሮ ሲለው እንደነበር የሚያሳዩ ቪዲዮዎችን በማቅረብ ኢራን ከ1995 ጀምሮ ኒውክለር ለመታጠቅ ሳምንታትን የቀሯት በማለት ተሳልቆበታል። በእርግጥ ኔታንያሁና እስራኤል ዋሽንግተን ላይ ከፍተኛ ከፍተኛ ጉልበት አላቸው። ለዚህ ማሳያዋ የአሜሪካ ብሔራዊ መረጃና ደህንነት ኃላፊዋ ቱልሲ ጋባርድ ናት። ጋባርድ ከወራት በፊት በኮንግረስ ፊት ኢራን የኒውክለር ባለቤት ለመሆን እየሰራች ለመሆኑ ማስረጃ የለንም ብላ ነበር። ባለፈው ቅዳሜ ግን እዚያው ኮንግረስ ላይ ቀርባ ኢራን ኒውክለር ልትታጠቅ ሳምንታት ነው የቀሯት አለች። የኔታንያሁ እጆች ትራምፕን ከነሙሉ ሹማምንቱ ቀኝ ኋላ ዙር የሚያስብሉበት ጉልበት አላቸው። ዞሮ ዞሮ ኔታንያሁ ትልቁ ህልሙ የሆነውን ኢራንን መስበርና እስራኤልን በመካከለኛው ምስራቅ ተገዳዳሪ አልባ ሀገር የማድረግ ነበር። ይህ ጦርነት ሲጀመርም ዓላማው ሁለት ነበር። አንዱና ይፋዊው ኢራን የኒውክለር መሳሪያ እንዳትታጠቅ ማድረግ ሲሆን፣ ሁለተኛው ደግሞ አሁን ያለውን የኢራን መንግስት ማስወገድ ነበር። ሳዳም ሁሴንን ለማስወገድ ጆርጅ ቡሽን፣ መሐመድ ጋዳፊን ለማስወገድ ባራክ ኦባማን፣ በሽር አልአሳድን ለማባረር ደግሞ ጆ ባይደንን የተጠቀመው ኔታንያሁ ለአያቶላው ደግሞ ዶናልድ ትራምፕን ነበር ያዘጋጀው። ነገር ግን ትራምፕ ነገሩ አደገኛ መሆኑ ስለገባው ዘሎ አልገባለትም። አሜሪካውያንም ወደ ሌላ አዲስ ጦርነት መግባት እንደማይፈልጉ ብዙ የዳሰሳ ጥናቶች አመላክተዋል። ከዓለም ተነጥላለች የተባለችው ኢራን በዓለም አቀፉ ሕብረተሰብ ዘንድ በሚባለው ልክ የተጠላች እንዳልሆነች በብዙ ሀገራት ዝምታ ውስጥ ታየ። ስለዚህም ትራምፕ ለወጉ ያህል ጀቶች ልኮ የኢራን ተራሮችን በመደብደብ ለኔታንያሁ የይስሙላ ድጋፍ ካደረገ በኋላ ቀስ ብሎ ራሱን ወደኋላ አስቧል። ኔታንያሁ ለመጀመሪያ ጊዜ ያሰበውን ሳይሳካ ጦርነቱ ቆሟል። ይህ ከባድ ሽንፈት ነው ለኔታንያሁ። በአገር ውስጥ ብዙ ጫና እያመጣበት ሲሆን ፓርላማው ጭምር ፊቱን እያዞረበት ነው። የዚህ ሁሉ መነሻ ደግሞ የሚታማበት ሙስና ነው። ለመሆኑ ኔታንያሁ የሚጠረጠርበት የሙስና ክስ ምንድን ነው? ጠቅላይ ሚኒስትር ኔታንያሁ ማለት ስልጣን ላይ ያሉ በሙስና ወንጀል ተከሰው ፍርድ ቤት የቀረቡ የመጀመሪያው መሪ ናቸው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስልጣንን አላግባብ በመጠቀምና ከባለሃብቶች ስጦታዎችን በመቀበል በሚሉ ክሶች በተደጋጋሚ ይነሱባቸዋል። ይሁንና ረጅም ጊዜ የወሰደው የፍርድ ሂደት አሁንም አልተቋጨም። ረጅም ዓመታት እስራኤልን የመሩት ቤንያሚን ኔታንያሁ በአብዛኛው የሀገራቸው ዜጎች እንደ ጀግና ሲወደሱ፣ በሌላ በኩል ደግሞ እንደ ሙሰኛ ይተቻሉ። አወዛጋቢዋ የኢየሩሳሌም ከተማ የእስራኤል መዲና እንድትሆን የእስራኤል ተጽዕኖም ጎልቶ እንዲታይ አድርገዋል የሚሉ በአንድ ወገን፣ የለም ሙስና ይሰራሉ፣ ቅንጡ የሚባሉ ስጦታዎችን ሳይቀር ከባለ ሀብቶች ይቀበላሉ የሚሉ ደግሞ በሌላ ጎን ቢቢ እየተባሉ የሚቆላመጡትን የሊኩዊድ ፓርቲ መሪን ይተቻሉ። የማይካድ ሀቅ ግን አለ የሚሉት ተንታኞች አሜሪካ ኤምባሲዋን ከቴልአቪቭ ወደ ኢየሩሳሌም የቀየረችውም በቢቢ ዘመን እንደሆነም ይነሳል። ያም ሆነ ይህ የእስራኤል ዳኞች ጠቅላይ ሚኒስትር ቤንያሚን ኔታንያሁን መጥሪያ ልከው ፍርድ ቤት አቁመዋል። በርካቶች በጎዳና ላይ ሲደግፏቸውም ሲነቅፏቸውም ታይተዋል። ደጋፊዎቻቸው ቢቢ የእስራኤል ንጉስ ብቻዎትን አይጓዙም ሲሏቸው ነቃፊዎቻቸው ደግሞ የወንጀል ሚኒስተር እያሉ ተቃውሟቸዋል። ቤንያሚን ኔታንያሁ ጉቦ በመቀበል በማጭበርበርና የተጣለባቸውን እምነት በማጉደል በሚባሉ ሶስት የተለያዩ ክሶች ነው ፍርድ ቤት በተደጋጋሚ የሚቀርቡት። ከተከሰሱባቸው ክሶች መካከልም በምላሹ ውለታን ለመዋል በአንድ የእስራኤል ባለሀብት በርካታ ሲጋራዎችንና ሻምፓኝ መጠጦችን ተቀብለዋል እንዲሁም የዲየት አህሮን የተባለ ጋዜጣ ስለሳቸው በጎ ነገሮችን እንዲዘግብና በምላሹም ጋዜጣው ተደራሽነቱን ከፍ ለማድረግ ተደራድረዋል የሚሉ ይገኙበታል። በቅርቡ ደግሞ ከቋታር ገንዘብ ተቀብለዋል የተባሉ የጠቅላይ ሚኒስትር ኔታንያሁ ረዳቶች መታሰራቸው ነገሩን አጋግሎታል። ኔታንያሁ በረዳቶቻቸውና በኳታር አለ የተባለውን ግንኙነት አስመልክቶ ፖሊስ የጀመረው ምርመራ አውግዘው ረዳቶቻቸውን አስመልክቶ ለፖሊስ ምስክርነታቸውን የሰጡት ጠቅላይ ሚኒስተር ኔታንያሁ ውሃ የማይቋጠር ሲሉ አጣጥለውት ነበር። የኔታንያሁ አማካሪያቸውና የቀድሞ ቃል አቀባያቸው በቁጥጥር ስር የዋሉት የባህረ ሰላጤዋን አገር ገጽታ ለመገንባት ገንዘብ ተቀብለዋል በሚል የተከፈተባቸው ምርመራ ጋር ተያይዞ ነው። ኢራን የኔታንያሁን ስልጣን ማስጠበቂያ። የእስራኤል ፓርላማ ብዙ የውስጥ ችግርና አለመግባባት ያለበት መሆኑ የአደባባይ ሚስጥር ቢሆንም አንድ ነገር ግን ያስማማቸዋል። ይህም ህልውና ነው። ባሳለፍነው ጊዜ ከኢራን ጥቃት መጀመር ሳምንት ቀደም ብሎ የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት የመፍረስ አደጋ ተጋርጦበት ነበር። ከጦርነቱ መፈጠር ቀናት በፊትም የእስራኤል ተቃዋሚ ፓርቲዎች ሴኔቱን ለመበተን እና ከወቅቱ ቀደም ብሎ የህዝብ ምርጫ ለማካሄድ የሚያስችል ሀሳብ አቅርበው ነበር። ይህን ያደረጉት በኔታንያሁ መንግስት ውስጥ ባሉ ፓርቲዎች መካከል ባለው አለመግባባት ተጠቅመው መንግስቱን ለመጣል በማሰብ ነው። እንደ ወጣው መረጃ ዋናው አለመግባባት የተፈጠረው በኔታንያሁ ጥምር መንግስት ውስጥ ባሉ እጅግ ወግ አጥባቂ ፓርቲዎች እና በሌሎች የመንግስት አባላት መካከል ባለው የጦር ኃይል አገልግሎት ህግ ላይ ነበር። በእስራኤል ህግ መሰረት ወንዶችና ሴቶች ወታደራዊ አገልግሎት የመስጠት ግዴታ አለባቸው። ነገር ግን እጅግ ወግ አጥባቂ የሆኑ ወጣት ሃይማኖት ተማሪዎች ከዚህ ግዴታ ነጻ እንዲሆኑ የሚፈቅድ ህግ አለ። ይህ ነጻነት በተለይ በጋዛ ጦርነት ወቅት የእስራኤል የመከላከያ ሰራዊት ወታደሮች በሚያስፈልጉበት ወቅት፣ ይህም በአገሪቷ ውስጥ ከፍተኛ ቅሬታና መከፋፈል ፈጥሯል። የኔታንያሁ መንግስት ወሳኝ የሆኑ የእጅግ ወግ አጥባቂ ፓርቲዎች እንደ ሻስና ዩናይትድ ቶራ ጁዳይዝም ይህ ነጻነት እንዲቀጥል የሚጠይቁ ሲሆን መንግስትም ይህንን የሚያረጋግጥ ህግ ለማውጣት እየሞከረ ነበር። ነገር ግን በህጉ ዝርዝር ላይ ያለመግባባት ተፈጥሮ ነበር። ወግ አጥባቂ ፓርቲዎች በመጀመሪያ ላይ ህጉ ካላለፈ የመንግስትን መፍረስ ሀሳብ እንደግፋለን በማለት ኔታንያሁን አስፈራርተው ነበር። ይህም የኔታንያሁ መንግስት እንዳይፈርስና ያለ ወቅቱ ምርጫ እንዳይጠራ ከፍተኛ ስጋት ውስጥ ከቶት ነበር። ኔታንያሁ የጥምር መንግስታቸውን ላለማጣት ሲሉ ከእነዚህ ፓርቲዎች ጋር ለመደራደር ሰዓታትን አሳልፈዋል። በመጨረሻም በህጉ መርሆዎች ላይ ስምምነት ላይ መደረሱን ተከትሎ እነዚህ ፓርቲዎች የተቃዋሚውን ሀሳብ በመቃወም ድምፅ ሰጥተዋል። ኔታንያሁ በአሁኑ ወቅት ከባድ የፖለቲካና ህዝባዊ ጫና ውስጥ ይገኛሉ። በጋዛ ጦርነት አስተዳደር፣ በሰላም ድርድሩ መጓተትና በእስራኤል ታጋቾች ነፃ መውጣት ጉዳይ ላይ ከፍተኛ ትችት ይቀርብባቸዋል። የሙስና ክሳቸውም እንደዛው። ብዙ የእስራኤል ዜጎች ጦርነቱ ውጤታማ ባለመሆኑና ታጋቾቹ ባለመመለሳቸው ምክንያት የተቃውሞ ሰልፍ እያደረጉ ነው። ኔታንያሁ በሙስና በማጭበርበርና እምነት በማጓደል በርካታ ክሶች ቀርቦባቸዋል። ምንም እንኳን እነዚህን ክሶች ቢክዱም የህዝብ አመኔታቸውንና የፖለቲካ አቋማቸውን በእጅጉ ጎርቶታል። ሆኖም ከሰሞኑ ጦርነት መጀመር አንድ ቀን ቀደም ብሎ ሰኔ 12 ቀን 2025 በቀረበው ድምፅ የፓርላማው የመበተን ሀሳብ 61 ለ53 በሆነ ድምፅ ውድቅ ተደርጓል። ይህ ማለት የኔታንያሁ መንግስት ለጊዜው ከመፈራረስ ተርፏል። ተቃዋሚዎች ሌላ ተመሳሳይ የተቃውሞ ሀሳብ ለማቅረብ ለስ ስድስት ወራት መጠበቅ ይኖርባቸዋል። አስገራሚው ደግሞ ውሎ ሳያደር እስራኤል ኢራን ላይ የፈጸመችው ጥቃት ነው። እስራኤል በዚህ ሰዓት በኢራን ላይ ጥቃት ለመፈጸም የወሰነችው ውሳኔ በበርካታ ስትራቴጂያዊ ምክንያቶች የተነሳ ይሁን እንጂ በኢራን ላይ የተሰነዘረው ጥቃት የኔታንያውን የፖለቲካ አቋም ለማጠናከር እንደ ስትራቴጂያዊ እርምጃ ሊታይ ይችላል። በታሪክም ቢሆን በጥቅምት 7 2023 የሐማስ ጥቃት ያስከተለው የደህንነት ስጋት እስራኤላውያንን በእጅጉ አስደንግጧል። ይህ ደግሞ ጠቅላይ ሚኒስትር ኔታንያሁ የሀገር ውስጥ ድጋፍ እንዲያገኙ አድርጓል። በሀገር ላይ የሚሰነዘሩ ውጫዊ ስጋቶች ሲኖሩ አብዛኛውን ጊዜ ህዝቡና ፖለቲከኞች በመሪዎቻቸው ዙሪያ የመሰባሰብና የመደገፍ አዝማሚያ ያሳያሉ። ይህ የሰንደቅ ዓላማ ውጤት በመባል ይታወቃል። በአጭሩ የእስራኤልን የኢራን ጥቃት የሚቃወሙ አንዳንድ የፓርላማ አባላት ቢኖሩም አብዛኛው የፖለቲካ ስፔክትረም ጥቃቱን ይደግፋል ወይም ለደህንነት ሲባል አስፈላጊ እንደሆነ ያምናሉ። ይህ ደግሞ ኔታንያሁ የአገር ውስጥ ተቃዋሚያቸውን በማዳከምና ለጊዜው የፖለቲካ አቋማቸውን በማጠናከር ይጠቀሙበታል። ነገር ግን ሁሉንም ጦርነቶች የሚያቅዳቸውም የሚያስጀምራቸውም ደግሞ ኔታንያሁ ነው ይላሉ። የተወደዳችሁ የሰሞነኛ ቤተሰቦች ከጥንቅራችን ጋር አብራችሁን ስለዘለቃችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም ከቴምር ሪል እስቴት የሚያምርድል በውቢቷ ፒያሳ በመሃል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ አንድ እስከ ሶስት መኝታ በ10 በመቶ ቅድመ ክፍያ ብቻ አማራጫችን ብዙ ነው። 63 ካሬ ባለ አንድ መኝታ ሙሉ ክፍያ 6 ሚሊዮን 9መቶ30ሺህ ብር ቅድመ ክፍያ 693ሺህ ብር ብቻ። 86 ካሬ ባለ ሁለት መኝታ ሙሉ ክፍያ 9 ሚሊዮን 4መቶ60ሺህ ብር ቅድመ ክፍያ ዘጠኝ መቶ አርባ ስድስት ሺህ ብር ብቻ።